ሰላም፣ ጤና ይስጥልኝ። ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ፣ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪና አስደናቂ የሆነ ቪዲዮ ነው። ምንድን ነው ካላችሁኝ በየዕለቱ የምንጠቀማቸውን ወይም ሀሳባችን በተለያዩ ምሳሌያዊ አረፍተ ነገሮችን በመጠቀም እንዴት መግለጥ እንደምንችልና እንዴት ደግሞ በምን አይነት ሁኔታ ላይ እነዚህን አረፍተ ነገሮች መጠቀም እንዳለብን የሚያሳይ ድንቅ ቪዲዮ ነው። ከዚህ በተጨማሪ ደግሞ ለማንበብና ለመጻፍ ወይም አረፍተ ነገሮችን እንዴት መመስረት እንደምንችል የሚያሳይና የሚያስተምር አስተማሪ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ።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 ቪዲዮዎች በጣም አስተማሪና ለማንበብና ለመጻፍ እናንተን ደግሞ የሚረዱ ቪዲዮ ስለሆኑ እንደዚህ አይነት ቪዲዮ በተከታታይ እንዲደርሳችሁ አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን የዚህ ቻናል ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ። መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን በውስጥ መስመር ወይም በኦንላይን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦች ታዲያ ይህ ትልቅ እድል እንዳያመልጣችሁ በጊዜ እየመጣችሁ ከእኛ ጋር ብዙ ተማሪዎች እየተማሩ ስለሆኑ እናንተም ደግሞ ከእነዚህ ተማሪዎች ጋር መጣችሁ ተመዝግባችሁ ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናችኋለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ ዕድል ተጠቃሚ ለመሆን እናንተን እንዴት ማግኘት እንችላለን ካላችሁ፣ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ ማድረጋችን ነው ማለት ነው። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ ኮሜንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመጫን ቪዲዮም ብትጀምሩት እንደዚህ አይነት ቪዲዮ በተከታታይ ይደርስላችኋል ማለት ነው። ደብተር እስክሪብቶ ይዛችሁ እየጻፋችሁ መከታተላችሁን እንዳትዘነጉ። ውድ ቤተሰቦቼ፣ ቅድም እንደነገርኳችሁ እዚህ ጋ የተለያዩ አረፍተ ነገሮች ይገኛሉ። እንደምታዩት ወደ ስምንት አረፍተ ነገር ወደ ስምንት አረፍተ ነገር እዚህ ጋር መስርቼ የላችኋለሁ። ከዚህ ደግሞ ምንድን ነው የምንማረው ካላችሁ እንዴት በቀላል መንገድ መጻፍና ማንበብ እንደምትችሉ አሳያችኋለሁ። ምክንያቱም አብዛኞቹ ተማሪዎች ሀሳባቸውን ለማብራራት ወይም ለመግለጽ በጣም እንደሚቸገሩ አያለሁና ይህንን ቪዲዮ ካያችሁ በኋላ ደግሞ አረፍተ ነገር እንዴት እንደሚመሰረትና የተለያዩ በውስጣችሁ ለመጻፍ ያሰባችሁትን ሀሳብ በቀላሉ እንደዚህ መግለጽ ወይም መጻፍ የምትችሉ መሆኑን ላሳውቃችሁ እፈልጋለሁ። ውድ ቤተሰቦቼ እስኪ አብረን እናንብብ። አንደኛውን ምን ይላል? እዚ ጋር ያለውን እስኪ አብረን እናንብብ። ልብህን ይላል ልብህን የምሰብረው የሚሰብረው ልብህን የሚሰብረው ይልና ነገር ነገር ይላል እይታህን እይታህን ይጠግነዋል። አያችሁት፣ አንድ ላይ እስኪ ለመንበብ ሞክር። ልብህን የሚሰብረው ነገር እይታህን ይጠግነዋል ይላል። አያችሁት፣ እዚህ ጋር አሁን ምን ይላል? ልብህን የሚሰብረው ነገር እይታህን ይጠግነዋል ይላል። ስለዚህ ውድ ቤተሰቦች ሰቦች ይህን አባባል መቼ ነው የምንጠቀመው ካላችሁ፣ ለምሳሌ አንድ ሰው እናንተን ቢጎዳችሁ ያንን ጉዳት ደግሞ ተሸክማችሁ ሌላ ሰው እንዳይጎዳ አድርጋችሁ ማለት ከዛ የባሰ ወይም የከፋ ጉዳት እንዳይመጣ ቅድመ ጥንቃቄ ለማድረግ ወይም አይኖቻችሁ በደንብ እንዲያይና እንድትጠነቀቁ ስለሚያደርግ አንዳንዴ ትንሽ ጉዳት በጣም ጥሩ ነው። ምክንያቱም ከዛ የሚከፋ ጉዳት እንዳይመጣ ቀድመን እንድንጠነቀቅ አይኖቻችን ይበራሉ ማለት ነው። ስለዚህ ልብን የሚሰብረው ነገር እይታን ይጠግነዋል የሚባለው ለዚህ ነው። አንዴ ልባችሁ በትንሽ ነገር ወይም በሆነ ነገር ብትናደዱ ወይም ብትጎዱ፣ ያ ነገር ስለምታስቡ ከዛ በኋላ የከፋ ነገር እንደማይመጣ ወይም እንዳይመጣ ራሳችሁን ታዘጋጃላችሁ፣ ትጠነቀቃላችሁ፣ አይኖቻችሁ ይከፈታል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሁለተኛውን እስኪ አብረን እናንብብ። ምን ይላል? ዋጋ ዋጋ ይላል ዋጋ ከማይሰጡ ከማይሰጡ ሰዎች ዋጋ ከማይሰጡ ሰዎች ይላል ጋር ሁለት ፊደል ነች። ጋር ጊዜህን ጊዜህን ጊዜህን አታባክን። አያችሁት? ውድ ቤተሰቦች የመጀመሪያው የኛው ቃል ዋጋ ይላል። ከዛ የኛው ደግሞ ከማይሰጡ ከማይሰጡ ይላል። እዚህ ጋር ደግሞ ሰዎች ይላል። እዚህ ጋር ጋር ጊዜህን አታባክን። አያችሁት? አንድ ላይ እስኪ እናንብብ ዋጋ ከማይሰጡ ሰዎች ጋር ጊዜህን አታባክን። አያችሁት? ይሄኛውን አባባል ደግሞ መቼ እንጠቀማለን ካላችሁ፣ ለምሳሌ አንዳንድ ሰው እናንተን አይፈልግም፣ ለእናንተ ያለውን ብቻ ይፈልጋል። ያ ማለት ግን ትክክለኛ ያ ሰው ለእናንተ ያስባል ወይም ትክክለኛ ፍቅር ወይም ትክክለኛ መውደድ ለእናንተ አለው ማለት አይደለም። ያ ማለት ለእናንተ ዋጋ ካልሰጠ ወይም ከእናንተ ለሚጠቀመው ነገር ብቻ ዋጋ ከሰጠ ከዛ ሰው ጋር ብዙም መቀጠል የለባችሁም። ወይም እንደዛ ለማለት ሰዎችን ለመምከር ብትፈልጉ ዋጋ ከማይሰጡ ሰዎች ጋር ጊዜህን አታባክን ብላችሁ በአጭር መንገድ ወይም በጣም በምጥም ንግግር እንደዚህ ማውራት ትችላላችሁ ማለት ነው። ዋጋ ከማይሰጡ ሰዎች ጋር ጊዜህን አታባክን በሚለው አባባል ሐሳባችሁን ማስተላለፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ሶስተኛ ላይ የሚገኘውን አረፍተ ነገር ደግሞ አብረን እናነባለን። ውድ ቤተሰቦቼ ምን ይላል? ማርፈድ ማርፈድ ይላል። የመጀመሪያው ቃል ብቻ ሁለት ፊደል ስለሆነች ብ እና ቻ ብቻ ትላለች። እዚህ ጋር የምታዩት ደግሞ ሳይሆን ሳይሆን ሳይሆን ይላል። ውድ ቤተሰቦቼ እቺ ትንሽ ከበድ ትላለች። እስኪ አብረን እናንብብ። መቸኮልም መቸኮልም። ከዛ በኋላ ሁለት ፊደል ነው። ዋጋ ዋጋ፣ ያስከፍላል፣ ያስከፍላል ይላል። አያችሁ፣ ውድ ቤተሰቦች፣ እስኪ አብረን አንድ ላይ እናንብብ። ማርፈድ ብቻ ሳይሆን መቸኮልም ዋጋ ያስከፍላል ይላል። አያችሁት፣ አብዛኛው ጊዜ ሰው ማርፈድ ብቻ ነው መጥፎ ሆኖ የሚታይለት፣ ነገር ግን አንዳንድ ጊዜ ከልክ በላይ መቸኮልም ለአደጋ ያጋልጣል ወይም ዋጋ ሊያስከፍለን ይችላል ማለት ነው። ስለዛ በትክክለኛው ሰዓት ሁሉም ነገር ቢሆን ይመረጣል። አንደኛው በደንብ ከፈጠንን ወይም በደንብ ከቸኮልን ለጥፋት እንዳረጋለን፣ በደንብ ደግሞ ከዘገይን ወደ ዓላማችን ላንደርስ ነው ማለት ነው። ስለዚህ ውድ ቤተሰቦቼ በተገቢው ጊዜና በተገቢው ሰዓት የምትፈልጉትን ወይም ተገቢውን ነገር ማድረግ አለባችሁ። በተገቢው ጊዜ፣ በተገቢው ሰዓት፣ በተገቢው ቦታ ተገቢውን ነገር ማድረግ ማለት ነው። ስለዚህ ማርፈድ ብቻ ሳይሆን መቸኮልም አንዳንዴ ዋጋ ያስከፍላል የሚለው ለዚህ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አራተኛ እንሂድ። ውሻ ውሻ ውሻ ይላል። የምጮኸው አያችሁት እቺ መሃል ላይ ያለችው ፊደል ሀ ነች። ስለዚህ የሚጮኸው አያችሁት፣ የሚጮኸው የሚለው እንደዚህ ነው የሚጻፈው። የሚጮኸው ይላል። የማያቀውን የማያቀውን የማያቀውን የማያቀውን ሰው ሁለት ፊደል ነው። ሰው ሰው ይላል። ሲያገኝ ሲያገኝ ሲያገኝ ሲያገኝ ይላሉ፣ ውድ ቤተሰቦቼ። ሲያገኝ ነው። አንድ ላይ እስኪ አብረን እናንብብ። ውሻ የሚጮኸው የማያቀውን ሰው ሲያገኝ ነው ይላሉ ውድ ቤተሰቦች። ለምሳሌ ይህንን አረፍተ ነገር መቼ መቼ እንጠቀማለን ካላችሁ አንድ ሰው ስለ እናንተ ሳያወራ እናንተን ከሰዎች ጋር ካማ ወይም ስለ እናንተ መጥፎ ነገር ካወራ ውሻ የሚጮኸው የማያውቀውን ሰው ሲያገኝ ነው ይላል። ስለዚህ አብዛኛው ጊዜ አስተውላችሁ ከሆነ ለምሳሌ ውሻ ባለቤቱ ስመጣ ብዙም ያን ያህል አይጮህም፣ ነገር ግን አዲስ ሰው ሲመጣ ወይም ሌባ ስመጣ ሰፈሩን ያደበላልቃል ወይም በጣም ይጮሃል ማለት ነው። ይህ የተባለበት ዋነኛው ምክንያት ምንድን ነው ካላችሁ አንዳንድ ሰው ስለእናንተ ሳያውቅ እናንተን በደንብ ሳይረዳችሁ የተለያየ ነገር ስለ እናንተ ሊያወራ ይችላል። ከዛ እናንተ ደግሞ ውሻ የሚጮኸው የማያውቀውን ሰው ሲያገኝ ነው፣ ስለዚህ ስለ እኔ ስለማታውቅ ነው እንደዚህ የምታወረው ብላችሁ በሚገርም አገላለጽ ሀሳባችሁን ማስተላለፍ ትችላላችሁ ማለት ነው። ውድ ቤተሰቦቼም በጣም አሪፍ። አሁን ደግሞ ወደ አምስተኛው እንሄዳለን። ምን ይላል? የመጀመሪያው ቃል ሁሉም፣ ሁሉም ይላል ነገር፣ ሁሉም ነገር በጊዜው ይላል በጊዜው በጊዜው ውብ በጊዜው ውብ መሆኑ መሆኑ አይቀርም። አያችሁት? እስኪ አንድ ላይ አብረን ለማንበብ የሚሞክር ሁሉም ነገር በጊዜው ውብ መሆኑ አይቀርም ይላሉ ቤተሰቦቼ ያ ማለት ሁሉም ነገር አንድ ቀን ውብ ይሆናል ብሎ ተስፋ ማድረግ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ቀጣዩ እንሄዳለን። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል ካላችሁኝ፣ ብርሃን ይላል። ብርሃን እች ትንሽ ከበድ ትላለች። የምደምቀው ብርሃን የሚደምቀው ብርሃን የሚደምቀው በድቅድቅ በድቅድቅ ይላል ጨለማ በድቅድቅ ጨለማ ላይ ላይ ነው። አያችሁት? ውድ ቤተሰቦች እስኪ አንድ ላይ አብረን እናንብብ። ብርሃን የሚደምቀው በድቅድቅ ጨለማ ላይ ነው። ብርሃን የሚደምቀው በድቅድቅ ጨለማ ላይ ነው። አያችሁት? አብዛኛው ጊዜ ድቅድቅ ጨለማ ሲሆን ትንሽዬ ብርሃን በደንብ ታበራለች። አሁን ቀን ለምሳሌ ባትሪ ብታበሩት ብዙም አይታይም። ስለዚህ ጨለማ ብርሃንን ስለማያሸንፍ ብርሃን ደምቆ እንዲያበራ የሚያደርገው በጣም ድቅድቅ ጨለማ ማለት ነው። ድቅድቅ ጨለማ ላይ ትንሽ ላይት ቢገኝ በጣም ያበራል ማለት ነው። ስለዚህ ብርሃን ማለት በጣም ከጨለማ የሚበልጥ ወይም ጨለማን የሚሸፍን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋ የምታዩት ሌላኛው ምን ይላል ካላችሁ እስኪ አብረን እናንብብ ለወረኛ ለወረኛ ሰው አያችሁት? ለወረኛ ሰው አልሰጥም አልሰጥም ቦታ አያችሁት? በአጭሩ ለማንበብ ለወረኛ ሰው አልሰጥም ቦታ ብላችሁ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ለማ ለወረኛ ሰው ለወረኛ ሰው ምን አላደርግም ጆሮ አልሰጥም ብላችሁ ለማውራት ብትፈልጉ ለመጻፍ ብትፈልጉ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋ የምትመለከቱት የመጨረሻው ደግሞ ምን ይላል? ለሰው ለሰው የማይታይ ለሰው የማይታይ ህመም ህመም ከምታየው ህመም ከምታየው በላይ በላይ ነው። አያችሁት? አንድ ላይ እስኪ ለማንበብ እንሞክር። ለሰው የማይታይ ህመም ከምታየው በላይ ነው። አይችሁት ውድ ቤተሰቦች፣ እዚህ ጋር የመጨረሻው አረፍተ ነገር ምን ይላል? ለሰው የማይታይ ህመም ከምታየው በላይ ነው ይላል። አንዳንድ ጊዜ ውስጣችን ታሞ ፊታችን ልስቅ ወይም ፈገግ ልል ይችላል። በውስጣችን ደብቀን ስንይዝ ለሰው የማይታይ ህመም ከምታየው በላይ ነው ብላችሁ መተረት ወይም ሀሳባችሁን ማስተላለፍ ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ ነው። ውድ ቤተሰቦቼ፣ እሽ ውድ ቤተሰቦቼ፣ ዛሬ ላይ ያየነው ይህንን ይመስላል። ምንድን ነው ያየነው ካላችሁ ከጠየቃችሁኝ፣ ከዛሬው ትምህርት የምናገኘው አራት ወሳኝ ነገር አለ። አንደኛው ነገር እንዴት ነው ምሳሌያዊ አረፍተ ነገሮችን ወይም ንግግራችንን ለማሳመር የተለያዩ አባባሎችን መጠቀም የምንችለው የሚለውን የሚያሳይ ቪዲዮ ነው። ሁለተኛው ደግሞ የመጻፍና የማንበብ ችሎታችሁን እንድታሳድጉ የተሰራ ቪዲዮ ነው። ሶስተኛ ደግሞ በማንበብ ራሳችሁን እንድትፈትሹ ከዛ እንደዚህ አይነት የተለያዩ ቃላትን ለመመስረት እና ለማንበብ ለመጻፍ እንድትሞክሩ በሚል ሐሳብ ነው ለዛሬው ያቀረብኩላችሁ ቪዲዮ ይህንን ይመስላል። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ ይሁን። ምክንያቱም በየጊዜው የሚለቀቀው እንደዚህ አይነት ቪዲዮ ከዚህ የተሻለ ቪዲዮ ቀጥታ ወደ እናንተ ይደርሳል ማለት ነው። ውድ ቤተሰቦቼ በጣም እጅግ በጣም ብዙ ተማሪዎች እየተማሩ ስለሆነ ይህንን ቪዲዮ በመከታተል ሻሎም አካዳሚ ዩቱብ ቻናልን በመከታተል የማንበብና የመጻፍ ችሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በኢሞ፣ በቴሌግራም፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ፣ ስለሆነም እናንተ ደግሞ በጊዜ እየመጣችሁ እየተመዘገባችሁ ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ በጣም እጅግ በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን እናሰለጥናችኋለን። ስለሆነም ትምህርት መማር የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እጅግ በጣም ገራሚ ኦፕሽን ወይም እድል ምንድን ነው ካላችሁ፣ ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም ሁለት ሶስት ሆናችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።